ከሰሞኑ በሀገር ቤትም ሆነ በዓለም አቀፍ መገናኛ ብዙሀን ዘንድ አጀንዳ ሆነው ከሰነበቱት መካከል የኢትዮጵያ የውጭ ዕዳ ክፍያ ጉዳይ ይገኝበታል። ከፍ ያለ የብድር ጫና ያለባት ኢትዮጵያ የውጭ ዕዳዋን የመክፈያ ጊዜን ለማሸጋሸግ ካደረገቻቸው ድርድሮች ባሻገር ለቻይና ያለባትን ብድር ከዶላር ይልቅ በራሷ የመገበያያ ገንዘብ በዩዋን ለመክፈል ጥያቄ ማቅረቧም የተሰማው ከሰሞኑ ነው። በሁለትዮሽ ግንኙነቶች ከተገኙ ብድሮች መካከል ቻይና የኢትዮጵያ ዋና አበዳሪ መሆኗም ይነገራል። ከቻይና ሕዝብ ማዕከላዊ ባንክ እና ከቻይና ኢምፖርት ኤክስፖርት ባንክ የተገኙ ብድሮችም ከሰባት ቢሊየን ዶላር እንደሚሻገሩ በጉዳዩ ላይ ያነጋገር ናቸው የፋይናንስና ኢንቨስትመንት ባለሙያው መርዕድ ፍቅረ ዮሐንስ ነግረውናል። አሁን በይዋን እንዲከፈል ለቻይና ማዕከላዊ ባንክ እና ኢምፖርት ኤክስፖርት ባንክ ጥያቄ የቀረበውና ሁለቱ ሀገራትም እየተነጋገሩበት ነው የተባለው ከአምስት ነጥብ ሶስት ቢሊየን ዶላር በላይ የሚሆነውን የቻይና ብድር ዋናውን ከነወለዱ በየዋን ለመክፈል ያለው ለመነው ብለውናል። አቶ መርዕድ የተጠቀሰውን ጥያቄ ለማቅረብም ኢትዮጵያ ምቹ ሁኔታን የፈጠረላት ሁለቱ ሀገራት በየራሳቸው ገንዘብ ለመገበያየት ከአመት በፊት መፈራረማቸውና ሌሎችም ይገኙበታል ይላሉ። እኛ ኢትዮጵያ የብሪክስ አባል ሀገር ናት። ሁለተኛ ደረጃ ከቻይናና ኢትዮጵያ ዋነኛ አልሞስት ከንጉሱም ጀምሮ ረጅም የሆነ ፖለቲካሊ፣ ኢኮኖሚካሊ በንግድ ላይ በጣም ከፍተኛና የጠለቀ ግንኙነቶች አሉ። እንደገናም ደግሞ አይ ቲንክ ያለፈው አመት ላይ የኢትዮጵያ ብሔራዊ ባንክ እና የቻይናው ማዕከላዊ ባንክ የቻይና ህዝብ ማዕከላዊ ባንኩ ሁለት የሁለትዮሽ ግንኙነት ከማድረግ አኳያ ስምምነት ተፈራርመዋል። የተፈራረሙትም ስምምነት ምንድን ነው? በሎቱ መካከል ለሚደረገው ምንም አይነት የፋይናንሻል ግንኙነት ውስጥ ዶላርን በመተው የኢትዮጵያ ገንዘብ በብርና በዩዋን ቀጥታ እንዲገባዩና ቀጥታ የምንም አይነት ትራንዛክሽኖቹ ምንም አይነት ግብይቶችን እንዲያደርጉ ሁለቱ ማዕከላዊ ባንኮች ተፈራርመዋል። በዓለም አቀፍ ደረጃ የሀገራትን እዳ በተመለከተ ጥናት እያደረገ ሪፖርትን በሚያወጣው ፊች በተሰኘው ተቋም ብድሯን ለመክፈ ለመክፈል የምትቸገር ሀገር በሚል ምድብ ውስጥ ያለችው ኢትዮጵያ ከቻይና ጋር የጀመረችው ድርድር ከተሳካ ይህን ምድቧን ይቀይረዋል ወይ የሚል ጥያቄ የሚነሳል። ብድሯን ከዶላር ይልቅ በቻይና መገበያያ ገንዘብ ለመክፈል ማቀዷስ ሌላ የሚያስገኝላት ትሩፋት ምንድን ነው? የፋይናንስ ባለሙያው እንደሚሉት ድርድሩ ከተሳካ አንደኛው በጎ ጎኑ የብር የመግዛት አቅም ከያዘው የቁልቁለት መንገድ እንዲገታ ማድረግ ይሆናል ይላሉ። እንዴት የሚለውን በተመለከተ ተከታዩን ብለውናል። ብር በጣም እንዳይዳከም ከፍተኛ መተንፈሻ የሚሰጠው ለምን? መንግስት የውጭ ዕዳ ለመክፈል ዋና ብድሩንም ወለዱንም ለመክፈል በጀት ይበጅታል። በጀት ሲበጅት አሁን ለምሳሌ በዚህ አመት ብንመለከተው ወደ አራት መቶ ሰማንያ ሁለት ሰማንያ አምስት ቢሊዮን ብር አካባቢው ለዕዳ ክፍያ ነው የሚውለው። ከዚህ ውስጥ ኦሞስት ግማሽ ግማሽ ማለት ይቻላል ሁለት መቶ ሀምሳ ቢሊዮን ዶላሩ ለውጭ ዕዳ ለመክፈል ነው የሚውለው። ሌላኛው ግማሹ ደግሞ ለሀገር ውስጥ ዕዳ ለመክፈል ነው የሚውለው፣ ሁለት መቶ ሀምሳ ቢሊዮን ብር። አሁን ሊስት እንኳን አሁን ካለው ምንዛሬ ብንነሳ ኦሞስት ወደ አንድ ነጥብ ስድስት አንድ ነጥብ ሰባት ቢሊዮን ዶላር ከውጭ ምንዛሬ ውስጥ ወስዶ ዕዳ ይከፍላል ለውጭ አበዳሪዎች። ከዚህ ውስጥ ከሚያደርገው ውስጥ ዩዋንን ተጠቅሞ አሊስት ዶላር ላይ የሚኖረው ጫና እንዲቀንስ ያደርጋል። ከሁለት መቶ ሀምሳ ቢሊዮን ብር ውስጥ መቶ ቢሊዮኑን ዶላር ከሚገዛበት በየዋን ቢያደርገው ዶላር ላይ የሚፈልገውን ፍላጎቱን አይቀንስም። ሲቀንስ ምን ሆነ ማለት ነው አትሊስት ያ ዶላር መንግስት ኪስ መግባት የነበረበትን ሌላ ዘርፍ ላይ እንዲገባ ያደርጋል። ሌላ ዘርፍ ላይ እንዲገባ ሲያደርግ ደግሞ ምንድን የሚያደርገው የብር ዋጋ ከዶላር ጋር ያለውን ግንኙነት እንዳያመነምን ያደርግበታል። በተጨማሪም ኢትዮጵያ የቻይና ዕዳዋን በይዋን ለመክፈል ንግግር የመጀመሯ ዜና ኢትዮጵያ ዕዳዋን ለመክፈል የምትቸገር ሀገር በሚል የተያዘውን አቋምም በዓለም አቀፉ ገበያ ላይ ለውጥ እንዲያሳይ ያደረገው ወዲያውኑ ነበር ሲሉም አቶ መርዕድ ይናገራሉ። ሁን ከቻይና ጋር ያላትን ብድር ወደ ቻይና ገንዘብ መቀየሯት በተለይ በተለይ እዳ ከመፍክፈል ላይ ያለውን ጫና በጣም ነው የሚቀንሰው። ኢቨን እንኳን ዜናው ብሉምበርግ ላይ ሲወጣ የኢትዮጵያ አንድ ቢሊዮን ዶላር ዩሮ ቦንዱ ወይም የኢንተርናሽናል ኢንቨስተሮች ያበድሯት ያ የብድር ሰነድ የለንደን ስቶክ ኤክስቼንጅ ላይ ወይም የለንደን ሰነድ መዋለ ንዋይ ገበያ ላይ የሚሸጥ ነው። እዛ ላይ የኢትዮጵያ አንድ እዳ የአንድ ዶላር እዳው ዋጋው አሊስ እንዲሻሻል ነው ያደረገው። ድሮ ዋጋው በጣም ዝቅ ብሎ ነበረ። ለምን? ምክንያቱም ኢትዮጵያ አትከፍልም የሚል የገበያ እይታ ስላለ ወይም ለመክፈል ገና ድርድሩ ስላላለቀ የእዳው ወይም የእዳውን ለመግዛት የሚወጣው ገንዘብ በጣም የወረደ ነበር። አሁን ግን ይሄኛው ዜና ኢትዮጵያ ከቻይና ጋር በቀጥታ እዳዋን ከዶላር ወደ ዩዋን መቀየሩ ዜና ሲወጣ ምንድነው ገበያው ላይ የተፈጠረው? ዋጋው አራት ፐርሰንት ከፍ እንዲል ነው ያደረገው። ይሄ ምንድነው የሚያሳየው? ዓለም አቀፍ ገበያ ላይ አት ሊስት እንኳን ይሄ ነገር እንደ አበዳሪዎች ገበያ ውስጥም ያሉት ዓለም አቀፍ አበዳሪዎች ይሄ ነገር ለኢትዮጵያ ትልቅ ጫና ስለሚቀንስ አትሊስት የአሁን ያላትን የዶላር ክምችት እዳ ሞር እንዲከፍል ሞር መተንፈሻ ስለሚሰጣትም ያለውን እዳ ዋጋው ከፍ እንዲል ያደረገው የቻይናን እዳ በዩዋን ለመክፈል ጥያቄ አቅርባ ተቀባይነት ያገኘችው የመጀመሪያው አፍሪካዊት ሀገር ኬንያ መሆኗን ያስታወሱት የፋይናንስና የኢንቨስትመንት ባለሙያው ኢትዮጵያ ሁለተኛ በመሆን ጥያቄ አቅርባለች ከተሳካላትም የተለያዩ በጎ ትሩፋቶችን ያስገኝላታል ብለዋል ቻይናና አሜሪካ የንግድ ጦርነት ላይ መሆናቸውን በመጥቀስ ቻይናም መገበያያ ገንዘቧ ዓለም አቀፋዊ እንዲሆንላት የምትሻ መሆኗንም በማንሳት ጉዳዩ ዓለም አቀፍ አንድምታም አለው ብለውናል። የፋይናንስና የኢንቨስትመንት ባለሙያው አቶ መርዕድ ፍቅረ ዮሐንስ